ፊት ለፊት ተጋፈውታል። እንደዚያ በፎከረ በሸለለ ማግስት ነው ይሄ መጣበት። ህወሓት የፖለቲካ ካርታው ከእጇ ወጥቷል። ህወሓት በቀጣይ በትግራይ ምን ታደርጋለች ስንል፣ እንዲህ አይነት ጥያቄ እያቀረቡ ያሉ ወጣቶችን ታሳድዳለች፣ ትገላለች፣ ታስራለች፣ ታስወግዳለች። ስም ማንም ሆነ ዘር ምንም ሆነ ጉዳያቸው አይደለም። ትናንት ሞቶልኛል ምናምን ስሌት ውስጥ አይገባም። ወንበር እና ወንበር ዙፋን እና ዙፋን ወርቅ ያሰከራቸው እኮ ናቸው። ባልተለመደ መልኩ ሰልፉ በተከታታይ ቀናት እየቀጠለ ነው። ባላው ጀነራል ተይል ተመልስ ናይ ባዕሉ ባሊ ዝቀጥል የስ አምባላው ጀነራል ጥያቄ ደሞዝ ጥያቄ ብቻ አለ። ከደሞዝ ጥያቄ ከጥቅማ ጥቅም ጥያቄ አልፎ የፓርቲ ወታደር አንሆንም ወደ ማለት ከፍ ብሏል። ጥያቄውን ያቀረቡላት በጨዋ ደንብ ነው። መሳሪያ አልያዙም፣ አልታጠቁም። ግን ወታደሮች ናቸው። መሳሪያቸውን አስቀምጠው ወጥተው ነው ጤናማ ጥያቄ ያቀረቡላት። ህወሀት ግን እንደዛ አይደለም። የምትመልስላቸው በመሳሪያ ነው፣ የምትመልስላቸው በአፋና ነው፣ የምትመልስላቸው በእስር ነው። የምትመልስላቸው አሁን መጣባት በቃ በስራዋ በእንጀራዋ ገባ። አልዋጋም፣ የሻዕቢያን ውጊያ። ህወሀት ደግሞ የሻዕቢያን ውጊያ ካልተዋጋች ሰርቫዊ የምታደርግበት እድል የላትም። አሁን ጨርሳለች። አሁን የቀራት የምትኖርለት እኖርለታለሁ የምትለው ፐርፐዟ ራሱ የኑሮ የመኖር ምክንያቷ የሻዕቢያን ውጊያ መዋጋት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 ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደረጓቸው እጅግ እጅግ እንድንሰፋ ያግዝ ልናል ትልቅ አስተዋጽኦ ይኖረዋልና እሱ እንድታደርጉልን ጠይቄ ጀምራለሁ። ዛሬ በቆይታችን በርከት ያሉ ጉዳዮችን ነው የምናነሳው፣ በርከት ያሉ ጉዳዮችን ነው የምንመለከተው። ሻዕቢያን እና የህዋትን ጀሌዎች ያስደነገጠውን ጉዞ ምን ይኖረዋል የሚለውን በጥቂቱ እንመለከታለን። ከዛ በመለስ ግን ከትግራይ የተነሳ ያለውን እሳት ተከትሎ ህወሀት በቀጣይ የምትወስዳቸውን ጉዳዮች በደንብ ነው የምንመለከተው በደንብ ነው የምንፈትሸው። ላይክ ሼር ሰብስክራይብ አድርጋችሁ ብትጀምሩልን መልካም ነው። እንግዲህ ጠቅላይ ሚኒስትር አብይ አሕመድ እና ልኡካናቸው እንደምትመለከቱት ባሌ ጎባ ነበሩ፣ ትናንትና ተመልክታችሁታል። በጣም በርካታ ጉዳዮችም እየተነሱበት ያለ ጉዳይ ነው። ግን ይህ ጉዞ እንደው የተራራና ጋራ ሸንተረር ላይ ዝም ብሎ የታየ ጉዞ አይደለም። ቦታው ላይ ከሚገኙት ሰዎች አንጻር ቦታው ላይ ካሉት ሰዎች አንጻር ከሰሞኑኛው የፖለቲካ ጉዳይም አንጻር ነገሩ ቀላል ጉዳይ አይደለም የሚሉ ድምጸቶች በርከት በርከት ብለዋል። በእርግጥም እንደዛ ነው። የዚህ ነገር ጉዳይ ኋላ ላይ መለስ ብለን የምንመለከተው ይሆናል። ውስጡ ምን አለበት? ምን አስፈራቸው? ምን አስደነገጣቸው የሚለውን እንመለከታለን። ከዛ በመለስ ግን ህወሓትና ቀጣዩ መንገዷ

ባህላዊ ጀነራል ተይል ተመሊሱ ናይ ባዕሉ ባህሊ እዩ ዝቀትል የስ ኣብ ባህላዊ ጀነራል እንግዲህ ይህንን ሲል የነበረው ሰውዬ ትላንትና ተከቦ ነበር። ተከቦ ሲጨነቅ ነበር፣ ልክ እንደዚህ እንግዲህ እኔ ከሶስት ወር ከሁለት ወር ምናምን በፊት እየተደጋገመ ስናነሳው ነበር። ይሄ ወጣት ነገ ነፍሳችሁን ይነጥቃችኋል ረፉ ስንል ነበር። እዚህ ደርሷል። ፊት ለፊት ተጋብጠውታል። እንደዚያ በፎከረ በሸለለ ማግስት ነው ይሄ መጣበት። ህወሀት የፖለቲካ ካርታው ከእጅ ወጥቷል። የፖለቲካ ካርታው ከእጅ ወጥቷል። ይህንን መርሳትና መዘንጋት የለብንም ግን እንዲህ ሆነው ጀነራሎቹ እንግዲህ በዚህ ሳምንት ይሄ ሁለተኛ ሰው በወታደሮቹ ፊት ለፊት እንዲህ አይነት ነገር ሲደርስበት ምግበይ ሁለተኛ ሰውም ሰሞኑን አይታችኋል። ማሾ በየነ ላይ የደረሰበት አሁን ምግበይ እንደዚህ የሆነ ነው፣ ዝም ብለው አይቀመጡም። ህወሃት በቀጣይ በትግራይ ምን ታደርጋለች ስንል እንዲህ አይነት ጥያቄ እያቀረቡ ያሉ ወጣቶችን ታሳድዳለች፣ ትገላለች ታስራለች፣ ታስወግዳለች። ይሄ የህዋት ትክክለኛ መልኳ ነው። እንደዚህ የቀረበላትን ጥያቄ አትመልስም። ይህንን በደንብ አስረግጭንም ነገር ከህዋት ታሪካዊ ማንነት ከህዋት ምንነት፣ ከህዋት የህይወት ዑደት አንፃር ህዋት ጥያቄ ስትመልስ አናውቃት። ህዋት ጥያቄ አትመልስም። አሁን የነኝን ወጣቶች ጥያቄ የጥቅም ጥያቄ ብቻ የደሞዝ ጥያቄ ብቻ አይደለም በነገራችን ላይ ጥያቄ ደመወዝ ጥያቄ ብቻ አለ። ከደመወዝ ጥያቄ ከጥቅማ ጥቅም ጥያቄ አልፎ የፓርቲ ወታደር አንሆንም ወደ ማለት ከፍ ብሏል። የፓርቲ ወታደር አንሆንም ማለት ደግሞ ጥያቄው ቀጥታ ህወሓትን ነው የሚመለከተው ማለት። ህወሓት ደግሞ ጥያቄ ስትመልስ አናውቃት፣ ታሰድዳለች፣ ትገላለች፣ ትረሽናለች፣ ታጸዳለች። ስለዚህ የነዚህ ወጣቶች ህይወት አደጋ ላይ ነው ማለት። በነገራችን ላይ ባልተለመደ መልኩ ሰልፉ በተከታታይ ቀናት እየቀጠለ ነው። አንድ ቀን ሆኖ አንድ ቀን የቀጣ የቀረ አንድ ቀን ኖሮ አንድ ቀን የተቋረጠ አይደለም፣ በተከታታይ ነው። ህወሓት ለታደሰ ወረደ ብላም ታስነሳው ታደሰ ወረደ ላይ ብቻ ይመጣሉ። ለአስባም ቢሆን ዝም ትበል ምናምን። አሁን የህወሓት ነው አባባ ወርቁንም አስበረግጉት። መፍትሄው ምንድን ነው ዋነኛው? የዚህ መፍትሄ ምንድን ነው? ህወሓት የምትመልሰው ጥያቄ የለም። ይህንን አስረግጬ ነው ነግርን። ምክንያቱም ያንቺ አይደለንም እያሏት ነው። ይሄ ልትቀበል ይሄ ልትገዛ አትችልም ህወሓት። ይሄ የኖረ የሚኖር የህወሓት ምንነትም ማንነትም ነው። የቱም ጥያቄ መልሰ ነው ህወሓት። እንዳመለጣት የምታውቀው እኮ ይህንን ነው። በነገራችን ላይ ጥያቄውን ያቀረቡላት በጨዋ ደንብ ነው። መሳሪያ አልያዙም አልታጠቁም፣ ግን ወታደሮች ናቸው መሳሪያቸውን አስቀምጠው ወጥተው ነው። ጤናማ ጥያቄ አቀረቡላት። ህወሓት ግን እንደዛ አይደለም። የምትመልስላቸው በመሳሪያ ነው፣ የምትመልስላቸው በአፈና ነው፣ የምትመልስላቸው በእስር ነው። የምትመልስላቸው ልትደብቅ ትችላለች ምናምን ምናምን ግን እንደዛ ነው የምታደርገው። ስለዚህ ይህንን ንቅናቄ ሁላችሁም ሙሉ የትግራይ አካላት፣ የፖለቲካ ማህበረሰቦች፣ ነዋሪዎች ተቀላቅለው ልጆቹን መጠበቅና መከላከል አለበት። ያ አካል አይደለ ደግሞ እዚህ ያለው ቲዴፍን ህወሓቶችን እንትን እያለ ያለው አካል በሙሉ ወደ ሐራ መሬት ነው መሄድ ያለበት። ሐራ መሬት ያለው አካል ዲዲአርም ከፈለግ አስፈጽማለው እያለህን ሶ የሚመለስ ጥያቄ የለም። ጥያቄን አቅርባል። ህወሓት እምታስፈራራው እምታስቦካው እነኚህ ወጣቶች ተማምና ኡ ምትለው እነኚህ ወጣቶች ናቸው። አቅሞቿ ከሄዱባት የለችም። እርግጥ ነው። የራሳ የሆነ ስኳድ አላት ጭንብላ አስለብሳ የሚያፍንላት ማተብ የሚነጥቅላት ምናምን በነዛ የራሷ ስኳዶች ነው እነዚህን ወጣቶች አደጋ ላይ የምጥላቸው የሚመለስ ጥያቄ የለም ወደ ሀራ መሬት መሄድ ነው የሚያዋጡ በእኔ እምነት ማለት ነው በእኛ እምነት እንደዛ ምክንያቱም ሀራ መሬት ያለው አካል ዲዲአር አስፈጽማለሁ ዲዲአር የምትፈልጉ ከሆነ ዲዲአር ይፈጽማል እነጋገራለሁ ከፌዴራል መንግስት ጋር እያለን ህወሓት የምትመልሰው ጥያቄ የለም። ህወሓት ጊዜ ካገኘች ሰብስባ ነው የምትረሽናቸው እነዚህን ወጣቶች። የህወሓት ማንነቷ ነው ይሄ። መዘንጋት የለበትም። ይህን ምግበይ እንደዚህ በአደባባይ አዋርደውት ዝም ብሎ ሊቀመጥ አባባ ወርቁ እንደዚህ አድርገውት ሄዶ ዝምን ይል ዝም አይልም፣ ዝም አይልም። ጊዜ ነው የሚገዙት ጊዜ ገዝተው የሚያደርጉትን እናያለን። እነዚህ ሆዳሞች እነዚህ ክፎች ትላንት ሞተው እንዳዳኗቸው ጫካ ለጫካ ዋጋ ክፍለውላቸው እንዳተረፏቸው አያስቡም። ዛሬ ያደረጉባቸውን ብቻ ነው የሚያሰኑት። ዛሬ የሆነባቸውን ብቻ ነው የሚያሰኑት። ክፎች ናቸው። በስልጣናቸው ብቻ አትምጣባቸው እንጂ በስልጣናቸው የመጣ ዕለት ምንም ያደርጋሉ። አሁን እነኝህ ወጣቶች በወንበራቸው እንደመጡ በዙፋናቸው እንደመጡ ነው የሚያስቡት። የእነሱ ረሃብ ለእነሱ ጉዳያቸዋል። የእነሱ መቸገር ልጆቹ በጣም በጨዋ ደንብ መሳሪያቸውን አስቀምጠው ነው ጥያቄ ጠየቋቸው፣ እንጂ እንደ ወታደር አመፅ ከነመሳሪያቸው ቢሆን ወጥተው የነበረው ምን ሊፈጠር እንደሚችል ማሰብ ነው እንግዲህ። እነሱ እንዲያ ሲተረማመሱ ጻድቃንና ጌታቸው ባሌ ነበሩ። ምን እየተፈጠረ ነው የሚለውን ማየት በጣም ጥሩ ነጥብ ይመስለኛል። ዝም ብሎ ስብሰባ አይደለም፣ ምክንያቱም ሰሞኑን መሀል ሀገር እየተደረገ ያለ በጂኦ ፖለቲካዊ ጉዳይ ላይ እየተሰጠ ያለ ስልጠና አለ ልኡካን ቡድን ውስጥ ወርቅነህ ገበየሁም አሉ የኢጋዱ ዋና ጻፍ ቀደም ያሉት ፖለቲከኞችም አሉ እና አባዱላ ገመዳ በጣም በርከት ያሉ ሰዎችን ይዘው ነው የሄዱት የደህንነት ሹሙ አቶ ረድዋን ሁሴንም አሉ አምባሳደር ረድዋን ሁሴንም አሉ ይቅርታ በርከት ያሉ ሰዎች ነው ያሉት ጀነራል ጻድቃንም አሉ። ምስሉ ብቻ እዛ ሰፈር ከፍ ያለ ሽብር ነው የሚፈጥረው። ዙሪያ ገባውን ካያችሁት ነገር አለሙ እንትን ብሏል። የሻቢያና የ ምንድነው የጽምዶ ምናምን ተጻማጅና ምናን የሚሉ አፎች በአደባባይ እየወጡ ተስፋ መቁረጥ የሚነበብበት ንግግር እያደረጉ ነው ተስፋ መቁረጥ የሚነበብበት ጭራሽ እንደጨረሱ እንዳበቁ በግላጭ እንትን እናወድማለን አፋቸውን ከፍተው እንትን እናደቃለን ምናምን ማለት ጀምሯል ይሄ የሽንፈታቸው ማሳያ በአንጻር ውስጥ ኢትዮጵያ በደንብ እየመከረች ነው እስካሁን በነገራችን ላይ ኢማጂኔሽን ነው እያሰቃያቸው ያለው ሰሞኑንም ሳነሳ እንደነበረው። ከመሀል ሀገር ምንም የተነሳ ነገር የለም ጥያቄ ብቻ ነው የሚቀርብ ያለው ምንም አይነት እንቅስቃሴ የለም ጥያቄ ጥያቄ የባህር በር እንደው በአንድ ጥያቄ እንዲህ የኢትዮጵያ ታሪካዊ ጥላቶች በሙሉ ትርምስምሳቸው ይውጣ። በአንድ ጥያቄ ፍትህና እውነት ጊዜ ነው የሚገዛቸው እንጂ መጨረሻ ላይ አደባባይ መውጣታቸው የማይቀር ጉዳይ አደባባይ መውጣታቸው የማይቀር ጉዳይ መሆኑን ደግሞ እንደዚህ ዘመን ገላጭ የለም፣ ህዋትን እንዲሆን አሳየነው። እነ ጀነራል ምግበይ በፎከሩ ማግስት ቁልቁል ሲነዳቸው አየንኩ። ሸልለው ሲጨርሱ በርካታ ነገር ሲገጥማቸው ተመለከት። ይሄ ቀላል ጉዳይ አይደለም። ቀላል ማነጻጸሪያም አይደለም። ቀላል ማነጻጸሪያ አይደለም። በነገራችን ላይ ስናነሳ የነበረው በተደጋጋሚ እኔ ሳነሳ የነበረው ጉዳይ ነው። ህወሓት ጨርሳለች አብቅታለች። ከዛስ የመጨረሻው ነጥብ ከዛው ነው የሚቀሰቀሰው። እሱን ደግሞ አታቆመው። ምክንያቱ እዛ ያለው ኃይል በአማራጭነት የሚሰማው ኃይሎች ተፈጥረዋል። በትግራይ የፖለቲካ ገበያ ውስጥ አማራጭ ሀሳቦች አሉ። አሁን ህወሓት ደግሞ አሁን ላይ መልኳ ታይቶ አማራጭ ሀሳብ ባይኖረ ራሱ አማራጭ በሌለበት ምርጫ ማቶን ፓርቲ ናት። ትግራይ ውስጥ አሁን የራሷ አስኳድ የጥቅም ምናምነኞቿ ካልሆኑ በስተቀር ህዝቡ መሮታል። ታግሷታል እኮ እንደው ችሏታል ችሏታል አሁን መጣባት። በቃ በስራዋ በእንጀራዋ ገባ። አልዋጋም የሻቢያን ውጊያ ህወሓት ደግሞ የሻቢያን ውጊያ ካልተዋጋች ሰርቫዊ ሰርቫይቭ የምታረግበት እድል የላትም። አሁን ጨርሳለች። አሁን የቀራት እምትኖርለት እኖርለት አለሁ የምትለው ፐርፐዟ እራሱ የኑሮ የመኖር ምክንያቷ የሻቢያን ውጊያ መዋጋት ሻቢያ በየቀኑን ጭልም እያለበት ያለው እውነት። አንዳንዴ ሲጨልምባችሁ እኮ መከራ የህዝብ ለህዝብ ግንኙነት ብለው ስኳድ ያስገቡ። በነገራችን ላይ አሁን ላይ አንድ ሌላ ማንሳት የምፈልገው ነገር እግረ መንገዴ ከህዝብ ከህዝብ ግንኙነት ጋር ብለው ያስገቡትን ስሊፐር ሴል አሁን መጠቀም ሊጀምሩ ይችላሉ። ያን ያስገቡት የህዝብ ለህዝብ ግንኙነት ምናምን ብለው ዜጋ እንዳልሆነ ይታወቃል። ድንበር ከፍተው ስሊፐር ሴል ተለጣፊ ኃይል ድንገት ቲዲኤፍ ካመፀ ምናምን ምናምን እሱን እንትን የሚያደርጉበት የሆነ ሀይል ሲያስገቡ እንደነበረ የሚታወቅ ነው። እንደዛ ነው ሊሆን የሚችለውም፣ እንደዛ ነው የሚያደርጉትም። ሴራ ነው ሲያሴሩ የሚውሉት ስለዚህ አሁን እኚህ ተጋሩ ኢትዮጵያውያን ወንድሞቻችን የጠየቁትን ንጹህ የመኖር ጥያቄ ሰርቫይቭ የማድረግ ጥያቄ የወጣት ጥያቄ መጥለፍና ማስጠለፍ ሲፈልጉ የሚጠቀሙት ያንን ያስገቡትን ስሊፐር ሴል ስጋትነታቸው ለኢትዮጵያ ብቻ አይደለም፣ ለኢትዮጵያውያን ተጋሩ ወት ወንድሞቻችንም ጭምር ነው። ማለት ነገ ሻዕቢያን ሊያስገድሉት ይችላሉ ማለት ነው። ለዚህም ነው ይሄ ወጣት ወደ አራ መሬት መሄድ አለበት የሚለውን ግምት የምናስቀምጠው። ምክንያቱም የአስሊፐር ሴል ይገላቸዋል። እነዚህ ይገላሉ። ቀልዴና አይደለም። ምንም ሆንክ ምንም ስምህ፣ ማንም ሆነ ዘር፣ ምንም ሆነ ጉዳያቸው አይደለም። ትላንት ሞቶልኛል ምናምን ስሌት ውስጥ አይገባም። ወንበርና ወንበር፣ ዙፋንና ዙፋን፣ ወርቅ ያሰከራቸው እኮ ናቸው። እነዚህ ወርቅ ያሰከራቸው ሰዎች ናቸው። ራበኝ ስትላቸው የሚታያቸው ጥጋብህን፣ የአንተ መራብ ጉዳያቸው ራበኝ እያልካቸው ጆሮቸው ወደ ጥጋ ጠገብኩ ነው ዲኮድ የሚያደርገው ኢንኮድ እያደረገው የሚሰጣቸው ወደ ውስጥ እኔ አላውቅም። ከባድ ነው። ውስጣቸው ያለው እብሪት፣ ተአቢዮ የስልጣን ጥማት። እኔ በታሪክ እንዲህ አይነት ቆሻሻ ምን አይነት እኮ ምን አይነት እኮ ምን አይነት እኮ ቆሻሾች እንደው አንተ አይጠግሙም ማለት በዚህ መጠን ትላለ አንዳንዴ እኔ ቁጭ ብዬ ራሱ አስብ ግራ ይገባኛል። ማለት እነኚህ ሰዎች በሰሌን ተጠቅልለህ ጥለህ ለምትሄደው ዓለም የዚህ ሁሉ ወጣት ተስፋ ትበላለህ። ምንም እኮ እኮ በአንድ ሳጥን እኮ ቅብር የምትለው እኮ የነዚህ ከፋ ማለት የሆነ ብዙ አምባገነንም ብዙ የስልጣን ጥመኛ ታውቃለህ። በዓለምም ግን እንደው ከኖርንበት ከኢትዮጵያዊ ምንተናችን አንጻር እነኚህ የቅርብ ጊዜ ትዝታቸው ነው። አይማሩ ማለት አይማሩ። እንደዛ ሆኖ እኮ ተስፋ ያለው ነገር የላቸው። ምንም ተስፋ ያለው ነገር የላቸው። አሁን የባሌው ስብሰባ ራሱ ለብዙ ዕለት ወዮ ወዮ መልያስ ብላቸዋል። ገና ብዙ ያለቅሳሉ፣ ብዙ ያለቅሳሉ። የማይሉት ነገር የለም። መቆም ያለብህ ከሰላምና ከሰላም ጋር ነው። በዚህ መሀል ታደሰ ወረደ የት ናቸው ካላችሁ፣ የታደሰ ወረደ ነገር እንቆቅልሽ ሆኗል። እሳቸው ግን የሚያዋጣቸው ከፌደራል መንግስቱ ጋር ከኢትዮጵያ ጋር ቢሰሩ ነው። ትናንት እንዳልኳችሁ እሳቸው የጦር ሰውነታቸውን እዚህ የሆነ ነገር ቢነሳ መመከት መቻላቸውን ምናምን አስልተው እንደ ጌታቸው አልሆንም ብለው ሊያስቡ ይችላሉ። ግን የመጣው ለእሳቸውም የሚቀር አይነት አለ፣ እያያችሁት ነው። ወጣቱ ብስጭቱ፣ ንዴቱ፣ ምናምን ምናምን። ዛሬ አናግሮ ነገ ነፍስን ይቀማል። ትላንት መኪናህን ነው፣ ዛሬ ራስን አገተ ነገ ነፍስን ይቀማል የጊዜ ጉዳይ በማንም አይደለም በራሱ በትግራይ ወጣት ነው ምክንያቱም የወጣት ከልማት መቋደስ ይፈልጋል ከእድገት መቋደስ ይፈልጋል ከሰላሙ መቋደስ ይፈልጋል ከሁሉም ነገር መቋደስ ይፈልጋል ኢትዮጵያዊ ዘላለም ለእናንተ ነፍሱን ሲያቋድስ ይኖራል ዘላለም ለእናንተ ስጋውን ሲቆርስ ይኖራል ላይኖር ለዘላለም ለእናንተ አካሉን ሲያጎድ ይኖራል ላይኖር ስለዚህ ይህንን ጉዳይ በደንብ ከግምት ውስጥ ማስገባት ያስፈልጋል። የህወሓትን ቀጣይ መንገድን መዘንጋት የለብንም። ይህንን ነው የምታደርገው፣ ታጸዳለች፣ ትጀምራለች። ያንን ከመሆኑ በፊት የፖለቲካ ማህበረሰቡ የነዚህን ወጣቶች ጥያቄ ወደፊት ለፊት መግፋት መቻል አለበት፣ ወደፊት ለፊት ማምጣት መቻል አለበት፣ መጠቀም መቻል አለበት። ይህ በጣም ወሳኝ የታሪክ ምዕራፍ ይህን ወሳኝ የታሪክ ምዕራፍ ተጠቅሞ ህወሓትን ከኢትዮጵያ ታሪካዊ ጠላትነትም ከኢትዮጵያ ፖለቲካ መዝገብም ወዲያ አሽቀንጥሮ መጣሉ እንጂ ምንም ምንም ጥቅም የሌላት ጁቬንቱስ እንደዚህ በወጣት ተስፋና በወጣት ህልም የራሷን ዘመን ካርታ ተበልታ ደግሞ የሌላሱ ዘመን ካርታ የምታስበላ ተላላኪ ያን ያህል በህይወት መቆየቱ አስፈላጊ አይደለም እና ገፍቶ ማስገፋት፣ አሽቀንጥሮ መጣል የግድ ያለበት ሁኔታ ላይ ደርሰናል እና እሱን ማንሳት ያስፈልጋል እችን ጥቆማ